የእግዚአብሔር ማደሪያ ምናት? እግዚአብሔር ማደሪያው ትሆን ዘንድ ከእንስተ ዓለም መርጦ የቀደሳትና ለተዋህዶ የመረጣት እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በእግዚአብሔር ዘንድ የተሰጣትን የአማላጅነት ክብር የአምላክ እናት መሆኗንና ዘላለማዊ ድንግልናዋን መጠራጠርና መካድ የእግዚአብሔር ማደሪያን መሳደብ። ነቢዩ ቅዱስ ዳዊት ግን ሉል ማደሪያውን ቀደጸ በማለት ክብሯንና ልዕል ነዋን ተናገራት። የተባለው እግዚአብሔር ሲሆን ማደሪያው የተባለችው ደግሞ መቤታችን ቅዱስ ድንግል ማርያም ናት። ነው የእግዚአብሔር ማደሪያ የተባለችው ኢየሱስ ክርስቶስ በገዛ ደግሞ የዋጃት ቅዱስ ስሙ የሚጠራበት የሚቀደስባትና የሚሰለስባት ቅዱስ ሥጋውና ክቡር ደሙ የሚፈተትባት ቅድስት ቤተ ክርስቲያን። በዘመናችን የእግዚአብሔር ማደሪያ የሆነችውን ቅድስት ቤተ ክርስቲያንን የሚነቅፉና የሚያቃልሉ አሉ። እንዲህ በማድረግ ለአውሬው መንገድ እየጠረጉበት፣ ሶስተኛ ሌላው የእግዚአብሔር ማደሪያ የተባለው ታቦተ ሕጉ ነው። የታቦት ትርጓሚው ማደሪያ፣ መታያ፣ መገለጫ ማለት ነው። ንጉስ በዙፋኑ እንዲገኝ እንዲገለጡ ታቦትም የእስራኤል አምላክ መገለጫ ነውና። ይልቁንም ቃሉንና ሕጉን የያዘው የጽላት ማደሪያ ነው። በአጠቃላይ አነጋገር ታቦት በብሉ ኪዳን እግዚአብሔር ለምሕረት ለሕዝቡ በሚገለጥበት ጊዜ ዙፋኑ ነው። በዘመነ አዲስ ደግሞ ታቦተ ሕጉ የቅዱስ ስጋውና የክቡር ደሙ ማክበሪያ ወይም መሠዊያው። በኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት መሰረት በአዲስ ኪዳን የታቦቱና የጽላቱ ዋና አገልግሎት የቅዱስ ቁርባን የክብር ዙፋን ነው። በቅዳሴ ጊዜ ካህኑ ሥርዓተ ቅዳሴውን የሚያከናውነው ኅብስቱን ስጋ ክርስቶስ ወይኑን ደመ ክርስቶስ ወደ መሆን የሚለውጠው በዚህ በታቦቱ ላይ ነው። የደብተራ ኦሪት ጽላት እግዚአብሔር በደመና ተሰውሮ ሙሴንና አሮንን የሚያነጋግርበት ለእስራኤል ብቻ በረድኤት የሚገለጥበት ዙፋን ነበር። ይህ ግን የአምላክ ሥጋና ደም የሚፈተትበት የምሕረት ምስዋ ነው። በታቦተ ሕጉ ላይ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው የዘላለም አምላክ ኢየሱስ ክርስቶስ የሚል ነው የእግዚአብሔር ቃል በሰማይና በምድርም በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ እንዳለ በታቦተ ሕጉ ፊት የምንሰግደው ለአምላካችን ለኢየሱስ ክርስቶስ ቅዱስ ስም ነው። አውሬው የሚቀረው የለ በሰማይ የሚያድሩትን ቅዱሳን ሁሉ ማለትም ቅዱሳን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንንና ሰማዕታትን ይሰድባል። ዛሬም አንዳንዶች በሰማይ የሚያድሩበትን የእግዚአብሔር ባለሟሎች ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሲሰድቡ ይሰማል። መጽሐፍ ቅዱስ ግን ቅዱሳን በሙሉ በምዕመናን ዘንድ እስከ ዘላለም ድረስ ሲታሰቡ እንደሚኖሩ መታሰቢያቸውም እንደማይጠፋ መታሰቢያቸውንም በማድረግ በረከት እንደሚገኝ በሚገባ ያስረዳናል። እንግዲህ ይህን መጽሐፍ ቅዱሳዊ እውነታ መጠራጠርና መካድ የእግዚአብሔር ቅዱሳን መሳደብ የአውሬው ተግባር መሆኑን ማስተዋል ያስፈልጋል። ስለሆነም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 24 ላይ የሰው ልጅ ዳግም በክብሩ ሲመጣ ከሰው ልጆች በእምነት የጸና ያገኝ የሆንን ብሎ የተናገረውን ኃይለ ቃል ሁልጊዜ በማስተዋል ከእምነታችን እንዳንናወጥ መጠንቀቅ አለብን። ዛሬኛ የምንጨንቅላትና የምንጓጓላት ይች ከንቱ ዓለም ነገ እንደወረቀት ተጠቅልላታል። ኃላፊና ጠፊ ከንቱ መሆኗን አውቀውና ተረድተው እንደ መርገም ጨርቅ ናቋት በሃይማኖታቸው እስከ መጨረሻው ድረስ ጠንተው አምላካቸውን መስሎ የኖሩ ሁሉ ግን በመጨረሻው ጊዜ በሰማያዊቷ ኢየሩሳሌም ወይም በመንግሥተ ሰማያት ለዘላለም ብርሃን ለብሰው ብርሃን ተጎናጽፈው በደስታ ይኖራል። ከምድር የሚወጣውን ሌላ አውሬ ሐዋርያው ቅዱስ ዮሐንስ በራእይ 13 ቁጥር 11 ላይ ሲነግረን ሌላም አውሬ ከምድር ሲወጣ አየሁ የበግ ቀንዶችም የሚመስሉ ሁለት ቀንዶች ነበሩት ይላል ይህ በግ መስሎ ይመጣል ተባለው አውሬ መንፈሳዊ መስሎ የሚመጣው ሐሳዊ ኤልያስ ወይም ሐሰተኛ ኤልያስ በፍጻሜ ዘመን ኤልያስ እንደሚመጣ አስቀድሞ ስለተገለጸ ሐሳዊ መሲሑ ይህንን ምክንያት አድርጎ ለማስመሰል የቀሩትንና በእርሱ ያላመኑትን ሌሎች በይበልጥ ለማሳመን ሐሳዊ ኤልያስን ያዘጋጀ። ከየብስ የተነሳ ማለቱ ደግሞ ሐሰተኛው ኤልያስ የሚመጣውና የሚነሳው የፊተኛው የሐሳዊ መሲህ ሥልጣንና መንግሥት ከተደራደረ በኋላ ስለሆነ ነው። የበግ የመሰሉ ሁለት ቀንዶች አሉት የተባሉትም እርሱ አስከትሏቸው የሚመጡት ሐሰተኛ ኤልሳዕና ሐሰተኛው አብዲዩ ናቸው። ነቢዩ ኤልያስ በዘመኑ ሁለት ደቀ መዛሙርት ነቢዩ ኤልሳዕና አብዲዩ እንደነበሩት ማለት ነው። በግ ይመስላል ማለት ኤልያስ ነኝ ይላል፣ ኤልያስን ለመምሰል ይሞክራል። በምትሃትም እሳት ከሰማይ የወረደ አስመስሎ ያሳያል። ሰዎችም እውነተኛው ኤልያስ መስሏቸው በሚከተሉት ጊዜ ሐሳዊ መሲህ አምላክ እንደሆነ ይናገራል ያስተማምናል ምክንያቱም ነቢዩ ኤልያስ በዘመኑ ከሰማይ እሳት አውርዶ ነበር። በመጨረሻስ ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ፣ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች። ፀሐይ ትጨልማል። ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋል። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣል። የሙታን ሥጋ ከረጅም የእንቅልፍ ዓለም ባንንና ሁሉም ወደ ፍርድ አደባባይ ይሰበሰባል። ታላቁ ዘንዶ፣ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነ ሠራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኛው ሰማይና ምድር ከፍጡራን ፊት እንደወረቀት ተጠቅለው ያልፋል ስፍራ ማይገኝላቸው ለዘላለም ያልፋል። የእግዚአብሔር ማደሪያ ምናት? እግዚአብሔር ማደሪያው ትሆን ዘንድ ከእንስተ ዓለም መርት የቀደሳትና ለተዋህዶ የመረጣት እመቤታችን ወላዲት አምላክ ቅድስት ድንግል ማርያም በእግዚአብሔር ዘንድ የተሰጣትን የአማላጅነት ክብር የአምላክ እናት መሆኗ